በመንግስትና በፋኖ መካከል ያለው ግጭት ወደ አዲስ ምዕራፍ ተሸጋግሯል። የትግራይ ኃይሎች አርሚ 13 አባላት የቁጣና የብስጭት ድምፅ። እነዚህና ሌሎች ወቅታዊ ትክክለኛ እንዲሁም ታማኝነት ያለው መረጃ ታገኙ ዘንድ አብራችን ቆዩ። በአማራ ክልል በምስራቅ ጎጃም እና በደም ወሎ ዞኖች አዋሳኝ አካባቢዎች በመንግስትና የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል ያለው ግጭት ወደ አዲስ ምዕራፍ ተሸጋግሯል። ሁለቱም ወገኖች ቁልፍ መንገዶችን በመዝጋት በጀመሩት ወታደራዊ ስልት የንጹሃን ዜጎች የዕለት ተዕለት ህይወት ወደ ከፋ ሰብአዊና ኢኮኖሚያዊ ቀውስ እያመራ መሆኑን ከስፍራው የሚያገኝ ናቸው መረጃዎች አመላክታሉ። ለወራት በዘለቀው በዚህ መንገድ መዘጋጋት በዋነኛነት ከሞጣ ወደ ባህር ዳር የሚወስደው መስመር በመንግስት የጸጥታ ኃይሎች ተይዟል። የመንግስት እርምጃ ዋነኛ ዓላማ ከጎጃም ወደ ወሎ የሚደረገው የፋኖ ታጣቂዎች እንቅስቃሴና የሎጂስቲክ ዝውውር በመመጠስ እንደሆነ ወታደራዊ ምንጮች አመላክታሉ። በምላሹም የፋኖ ታጣቂዎች ከሞጣ ወደ ጉንደወይን የሚወስደውን መንገድ በመዝጋት አካባቢውን በበላይነት ለመቆጣጠርና በመንግስት ኃይሎች ላይ ጫና ለመፍጠር እየሞከሩ ነው። ይህ የሁለቱ ወገኖች ወታደራዊ ስሌት ግን በቀጥታ ዋጋ እያስከፈለ ያለውን ሰላማዊውን ህዝብ ነው። ማቅጣጫዎች፣ ሸቀጣ ሸቀጦችና ነዳጅን የጫኑ ከባድ ተሽከርካሪዎች ለወራት ከቆሙበት ንቅንቅ እንዳላሉ ሹፌሮች ይናገራሉ። በዚህም ምክንያት በአካባቢው ከፍተኛ የነዳጅ እጥረት ተከስቷል። መሰረታዊ የፍጀታ ዕቃዎች ዋጋ ጣሪያ ነክቷል። የሕክምና ቁሳቁሶችና ሌሎች አስፈላጊ አቅርቦቶች ወደ ህዝቡ መድረስ አልቻሉም። የህብረተሰቡ ምሬት ከቀን ወደ ቀን እየጨመረ ሲሆን፣ ህይወት ከባድ እንደሆነችባቸውን ዋርች አርች ይገልጻሉ። ከመሬት ላይ ካለ ወታደራዊ ፍጥጫ ጎን ለጎን ሁለቱም ወገኖች የፕሮፓጋንዳ የበላይነትን ለማግኘት የራሳቸውን ድርጊት ህጋዊ ለማስመሰል የከፈቱት የቃላት ጦርነት ግጭቱን የበለጠ አወሳስቦታል። የኢትዮጵያ መከላከያ ሰራዊት ትናንትና ባወጣው ጽሁፍ ስለ መንገዱ መዘጋጋት ሆነ ስለ አካባቢው ውጊያ በቀጥታ የጠቀሰው ነገር የለም። ይልቁንም ሰራዊቱ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ የሚያውለበልብ ለሰላም ሲል ቤቱን የሚከፍል እንደሆነ በመግለጽ ዝግጁነት ለጠላቶቻችን ለቅጥረኞቻቸው ራስ ምታት ሆኗል ብሏል። ጽሑፉ ልክ እንደ አባቶች በተባበረ ክንድ ፈተናዎችን መቋቋም እንደሚገባ በማሳሰብ በሀገራዊ አንድነትና በጀግንነት ትርክት ላይ ያተኩራል። በተቃራኒው የፋኖ አመራሮች አንዱ የሆነው አስረስ ማረዳምጤ የመንግስት ሰራዊትን የጦርነት ህግ የማያውቅ ስብስብ ሲል በከባድ ቃላት ይከሳል። 16 በማህበራዊ ገጹ ባሰራጨው ጽሁፍ ጥቅምት 2 ቀን 2018 ዓ ም በማንቁስ አካባቢ በተደረገው ውያ ቆስላ በተማረከች ፋኒት ባለም የተባለች የፋኖ ታጣቂ ላይ ከሰብአዊነት ውጭ የሆነ እጅግ እና ዘግናኝ የጭካኔ ተግባር እንደተፈጸመባት የሚገልጽ ከባድ ውንጀላ ሰንዝረዋል። በጽናት የምንታገለው ይህን አውሬነት ነው ሲልም የዓላማቸውን መሰረት አስቀምጧል። እንዲህ አይነት ከባድ ውንጀላዎች በጦርነት ወቅት በገለልተኛ ወገን ለማጣራት እጅግ አስቸጋሪ ናቸው። ይህ በእንዲህ እንዳለ የፋኖ ታጣቂዎች ትናንትና ገነት የከተማ መኮ መቆጣጠራቸውን ይፋ አድርገዋል። ከአማራ ክልል በኩል ስለዚህ ጉዳይ የተባለ ነገር ባይኖርም ይህ ዜና ግጭቱ በመንገድ መዘጋጋት ላይ ብቻ አተኮረ ሳይሆን ከተሞቹን እስከ መቆጣጠር የደረሰና ተለዋጭ ባህር ያህል መሆኑን ያመላክ በሞጣና አካባቢ ያለው ሁኔታ በኢትዮጵያ ሰሜናዊ ክፍል ያለው ግጭት ምን ያህል ውስብስብና ውዳሚ እየሆነ እንደመጣ ቁልጭ አድርጎ ያሳያል። ሁለቱም ወገኖች በወታደራዊ ስልቶቻቸውና በፕሮፓጋንዳ ጦርነታቸው ውስጥ ሲጠመዱ፣ በመካከላቸው የታግተው ሰላማዊ ህዝብ ግን ለከፋ ሰብዓዊ ቀውስ ተዳርጓል። የመንገዶች መዘጋት ከጦር ሜዳ ውጭ ንጹሐን ዜጎች ምን ይገኛል ማለት የጦርነት ሰለባ እንደሆኑ ምስክር ነው። የክልል ትግራይዋ ሽራሮ ከተማ አቧራማ ጎዳናዎች የጦርነት አስከፊ ገጽታ በዝምታ የሚያስታውሱት ዛሬ ባልተለመደ ጩኸት ተናወጡ። ይህ ጩኸት የጥይትና የመድፍ ድምፅ አልነበረም። ይልቁንም በጦርነት ግንባር ላይ ደማቸውን ያፈሰሱ፣ አጥንታቸውን የከሰከሱ ነገር ግን ዛሬ ተረስተናል የሚሉት የትግራይ ኃይሎች አርሚ 13 አባላት የቁጣና የብስጭት ድምፅ ነበር። በእጆቻቸው የያዟቸው መፈክሮች አንድ ግልጽ መልእክት ነበራቸው። የክልሉ መንግስት ጥቅማጥቅሞቻችን ነፍጎናል። ይህ በ ሽራሮ የታየው ቴንት በተለያዩ የትግራይ ከተሞች ለቀናት ሲካሄድ የቆየው የተቃውሞ ማዕበል አንዱ አካል እንጂ የመጀመሪያው አልነበረም። ጥያቄው የሰላሙን ስምምነት እውን ለማድረግ መስዋዕትነት የከፈሉት እነዚህ የቀድሞ ተዋጊዎች ዛሬ ለምን የግደት ሰለባ እንደሆኑ ይሰማቸዋል። ያልተፈታው የፕሪቶራል እንቆቅልሽ የችግሩ ምንጭ የሚጀምረው ከሶስት ዓመታት በፊት በደቡብ አፍሪካ ፕሪቶሪያ ከተማ ውስጥ የሰሜን ኢትዮጵያን ደም አፍሳሽ ጦርነት ለማስቆም የተፈረመው ታሪካዊ ሰላም ስምምነት ላይ ነው። በዚህም ስምምነት መሰረት የትግራይ ኃይሎች ትጥቅ ፈትተው ወደ ሲቪል ህይወት የሚመለሱበት መንገድ ተቀምጦ ነበር። ዲዲአር በሚል ምጻረ ቃል የሚታወቀው የትጥቅ ማስፈታት ከውትድርና ማስወጣትና መልሶ የማቋቋም ሂደት የሰላሙ ዋነኛ መሰሶ ነበር። እቅዱም በወረቀት ላይ ግልጽ ነበር። ገሚሱ ተዋዬ በታድሶ አልፈው ወደ ህብረተሰቡ ይቀላቀላል፣ መንግስትም ኑሯቸውን እንዲመሩ ያቋቁማቸዋል። ሌላኛው ገሚስ ደግሞ በክልሉ የሚቋቋመው አዲስ የጸጥታ መዋቅር ውስጥ ተካተው ያገለግላሉ። ነገር ግን የወረቀት ላይ እቅድና የመሬት ላይ እውነታ እንደ ሰማይ ምድር ተራራቁ። የዲዲአር ሂደት ሙሉ በሙሉ ተሰናከለ። ጦርነትን የተዋጉ ወጣቶች መሳሪያቸውን አስቀምጠው ወደ እርሻቸው፣ ወደ ንግዳቸውና ወደ ትምህርታቸው ከመመለስ ይልቅ ለአመታት በጊዜያዊ ካምቦች ውስጥ እንዲቆዩ ተገደዱ። የክልሉ መንግስት በቢሊዮኖች የሚቆጠሩ ገንዘብ ለሁሉናቸው ያወጣም የወደፊት ህይወታቸው ግን በጨለማ ተዋጠ። ታዲያ የዲዲአር ሂደት ለምን ከሸፈ? መልሱ በፌደራል መንግስትና በትግራይ ክልላዊ መንግስት ህዋት መካከል በሚደረገው የኃይል አስተላለፍና የቃላት ጦርነት ውስጥ ተደብቋል። የአዲስ አበባ ባለስልጣናት ህዋትን ሆን ብሎ ሂደቱን እያደናቀፈ ነው ሲሉ ይከሳሉ። እንደነሱ ገለጻ ህዋት እነዚህን ተዋጊዎች በካምፕስ ያቆያቸው እንደገና ስልጣንን በኃይል ለመቆጣጠር በሚያደርገው እንቅስቃሴ ውስጥ እንደ ድብቅ ጦር ለመጠቀም የቀድሞው የትግራይ ጊዜ አስተዳደር ለማስወገድ የተደረገው ሙከራም የዚሁ እቅድ አካል እንደነበር ይሞግታሉ። የትግራይ ባለስልጣናት በበኩላቸው ጣታቸውን ወደ ፌዴራል መንግስት ይቀስራሉ። የፌዴራል መንግስት የፕሪቶሪያን ስምምነት ሙሉ በሙሉ አልተገበረም ይላሉ። ዋነኛ ቅሬታቸው ደግሞ ከጦርነቱ በፊት በትግራይ ክልል ስር የነበሩ ነገር ግን አሁን በአማራ ክልል ቁጥጥር ስር ያሉ አወዛጋቢ መሬቶች እንደ ወልቃይትና ራያ አለመለቀቃቸውና ከዚያም የተፈናቀለው ዜጎች ወደ ቀያቸው አለመመለሳቸው ነው። ሉዓላዊነታችን ካላረጋገጥ ህዝባችን ሳይመለስ እንዴት ትጥቅ እንፈታለን የሚሉ ጥያቄዎችን ያነሳሉ። ከዚህ የቃላት ጦርነት በስተጀርባ ያለው ደግሞ እውነታው እጅግ ውስብስብ ነው። የቀድሞዎቹ ተዋጊዎች በሁለቱ ሀያላን መካከል እንደተያዘች መያዣ ሆነዋል። ለህወሓት በካምፕ ውስጥ ያሉት በሺዎች የሚቆጠሩ ተዋጊዎች የህልውናቸው ጉዳይ ናቸው። በአንድ በኩል ለአወዛጋቢዎቹ መሬቶች መለቀቅ እንደ ትልቅ የፖለቲካ መደራደሪያ ካል ያገለግላሉ በሌላ በኩል ደግሞ የፌዴራል መንግስት ቃሉን ያጥፋል ከሚል ስጋት የጸጥታ ዋስትና ሆነውለታል። ወደ ሽራሮ ጎዳናዎች ስንመለስ ደግሞ የአርሚ 13 አባላት ተቃውሞ ከጥቅማ ጥቅም ጥያቄ የዘለለ ትርጉም አለው። ጩኸታቸው በፕርቶራል የተሰጠው የሰላም ተስፋ እንዴት እንደደበዘዘ እንዴት እየጨል እንደጨለመ እየመጣ የሚያሳይ ህያው ምስክር ነው። እነሱ በጦርነት ጊዜ ጀግኖች ተብለው በሰላም ጊዜ ግን የተረሱ በፖለቲከኞች ስሌት ውስጥ የወደፊት ሕይወታቸው የተመነዘባቸው ወጣቶች ናቸው። የሽረ ተቃውሞ በቀላሉ የሚታይ የውስጥ አስተዳደር ችግር ሳይሆን በኢትዮጵያ ሰሜናዊ ክፍል የተገኘው ሰላም ምን ያህል ስስና በቀላሉ ሊሰበር የሚችል እንደሆነ የሚያሳይ ትልቅ የማንቂያ ደወል ነው። ጥያቄው የፌደራል መንግስትና የትግራይ ክልል መሪዎች ከቃላት ጦርነት ወጥተው በእነዚህ ተዋጊዎችና ለትግራይ ህዝብ ዘላቂ መፍትሄ ይሰጡ ይሆን? ወይንስ የተረሱት ታጋዮች ቁታ የላ ያልተፈለገ ቀውስ የሚቀሰቅስ የእሳት ፍንጣቂ ይሆን? ጊዜ የሚፈታው ቢሆንም የሽሬ የጩወት ግን ቸል ሊባል የማይገባው ከባድ መልእክት አስተላልፏል።